ጤና ይስጥልን፣ ክቡራን ቤት ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። በአማራ ክልል ውጊያ ባለባቸው አካባቢዎች ታዳጊዎቹ ለሴተኛ አዳሪነት መጋለጣቸውን ጥናት አመለከተ። በአማራ ክልል ላለፉት ሁለት ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው፣ ዕድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደ ሌሎች የክልል ከተሞች በመሄድ በሴተኛ አዳሪነት እንደሚሰማሩ፣ ጀንደር ኤንድ አዶለስንስ ግሎባል ኤጀንሲ የተሰኘ ዓለም አቀፍ የጥናት ቡድን አስታወቀ። የተቋሙ ጥናት አማራ ክልልን ጨምሮ በኦሮሚያ፣ በትግራይ፣ በሶማሌ፣ በአፋር ክልሎች ግጭትና ድርቅ ባሉባቸው አካባቢዎች በሚኖሩ ሀያ ሺህ ሴቶች ላይ የተደረገ መሆኑን የልጅነት ጋብቻን ጨምሮ ጾታዊ ጥቃትን በከፍተኛ መጠን እንደጨመረ መረጋገጡ ተመልክቷል። ኢትዮጵያ የሴቶችን ማኅበራዊ ቅንጅት ትመራለች በሚል መሪ ቃል ላለፉት አምስት ዓመታት በወጣት ሴቶች ላይ ትኩረት አድርጎ ሲሰራ የነበረው ፕሮጀክት የመዝጊያ ፕሮግራም ላይ ጥናቱን ያቀረቡት የምርምር ተቋሙ የኢትዮጵያ ተቀባይ ወርቅነህ አበበ ናቸው። በአማራ ክልል ደቡብ ጎንደር ዞን አምስት ወረዳዎች ውስጥ ካሉ 67 ቀበሌዎች ናሙና መውሰዱን የተናገሩት ወርቅነህ፣ በቀበሌዎቹ ላለፉት ሁለት ዓመታት ትምህርት ቤቶች ሙሉ በሙሉ ተዘግተው መቆየታቸውንና ከዘጠና በመቶ በላይ የሚሆኑ ተማሪዎችም ከትምህርት ገበታቸው ውጭ ለመሆን መገደዳቸውንም ገልጸዋል። ትምህርት ቤቶች ዝግ በመሆናቸው እድሜያቸው ከ13 ዓመት በላይ የሆኑ አብዛኞቹ ተማሪዎች ወደ ተለያዩ አካባቢዎች በመሄድ ሴቶችን በሴተኛ አዳሪነት ወንዶች ደግሞ በቀን ሰራተኝነት እንደሚሰማሩ፣ ሌሎች ደግሞ ዕድሜያቸው ለጋብቻ ሳይደርስ ለማግባት እንደሚገደዱ በጥናቱ ተገልጿል። በጥናቱ እንደተመለከተም ከወረዳ ከተሞች በስተቀር ሁሉም ትምህርት ቤቶች ዝግ በመሆናቸው ከሴት አዳሪነት ባሻገር በወላጆቻቸው ተገደው ትዳር እንደሚመሰርቱም፣ እንዲሁም አካባቢው ከፍተኛ የሆነ የፆታ ችግር ስላለበት ከትምህርት ገበታ ውጭ ያሉ ታዳጊዎች በከፍተኛ ድባቴ ውስጥ እንደሚገኙ ወርቅነህ ጥናቱን መነሻ በማድረግ አብራርተዋል። ጥናቱ ከ2015 ዓ ም ጀምሮ ለተከታታይ ሶስት ዓመታት የልጅነት ጋብቻ፣ የስነ ተዋልዶ ጤና አጠባበቅና ሌሎች ፆታ መሠረት አድርገው የሚፈጸሙ ጥቃቶችን የዳሰሰ መሆኑን በሰሜኑ ጦርነት ወቅትም በትግራይ ክልል በተለይ የኤርትራ ሰራዊት በነበረባቸው አካባቢዎች አስገድዶ መድፈርና ሌሎች ጥቃቶች በስፋት መታየታቸውን የተናገሩት ወርቅነህ፣ በተመሳሳይ ሌሎች በጥናቱ በተካተቱ ክልሎች የሚገኙ ታዳጊዎችም የልጅነት ጋብቻ ጨምሮ ሌሎች ጫናዎች በቤተሰቦቻቸው አማካኝነት እንደሚደርስባቸው ጠቅሰዋል። በኦሮሚያ ክልል ምስራቅ ሐረርጌ በአፋርና በሶማሌ ክልሎች ባህልን መሠረት አድርገው የሚፈጸሙ ጥቃቶች መስፋፋታቸውን የተናገሩት ተወካዩ በዚህም በርካታ ታዳጊዎች ያለ ዕድሜያቸው በመዳር ትምህርታቸውን አቋርጠው ለልጅ ለመውለድ መገደዳቸውንም ጠቁመዋል። በደቡብ ጎንደር፣ በምስራቅ አርጌ የሚገኙ በጥናቱ ከተካተቱ ልጃገረዶች መካከል ሰባ ስምንት በመቶ የሚሆኑት እድሜያቸው ለጋብቻ ሳይደርስ ወይም የሁለተኛ ደረጃ ትምህርታቸውን ሳይጨርሱ ወደ ትዳር እንደሚገቡ መገደዳቸውን ጥናቱ አመልክቷል። በተመሳሳይ በአፋር ክልል ዞን አምስት በሚባለው አካባቢ የሚገኙ በጥናቱ ከተካተቱ 49 በመቶ በሚሆኑ ታዳጊዎች እድሜያቸው ለጋብቻ ሳይደርስ በቤተሰብ ጫና ጋብቻ መፈጸማቸውንም ተገልጿል። በእነዚህም አካባቢያቸው እድሜያቸው ሳይደርስ በሚያገቡ ልጃገረዶች በትምህርት ላይ ቢሆንም እንኳ ካገቡ በኋላ ትምህርታቸውን እንደሚያቋርጡ የተናገሩት ወርቅነህ፣ ይህ ሁኔታ ከአማራ ክልል ውጭ ባሉ ሁሉም አካባቢዎች በስፋት እንደሚፈጸም አስረድተዋል። በጥናቱ እንደተመለከተውም ከተካተቱ ልጃገረዶች መካከል ከጋብቻ በኋላ ትምህርታቸውን ሳያቋረጡ የቀጠሉት ሀያ በመቶ ብቻ ናቸው። ከጋብቻ በኋላ ትምህርታቸውን ባለማቋረጥ ደቡብ ጎንደር ከሌሎች አካባቢዎች የተሻለ ነው ያሉት ጥናቱን አቅራቢው በጥናቱ ከተካተቱ መካከል ሰባ ስምንት በመቶ የሚሆኑት ከጋብቻ በኋላ ትምህርታቸውን መቀጠላቸውን፣ በአንጻሩ ምዕራብ ሐርጌ ስምንት በመቶ ብቻ ልጃገረዶች ትምህርታቸውን ሲቀጥሉ አብዛኞቹ ከጋብቻ በኋላ ትምህርታቸውን ለመቀጠል ከባድ እንደሚሆንባቸውም ሳይጠቅሱ አላለፉም። ልጆች ለምን እንደሚዳሩ በገለጿቸው በገለጹላቸው ወቅትም ያብራሩት ወርቅነህ ስለ ጋብቻ ያለው አመለካከት እንዳካባቢው የተለያየ መሆኑን እንዲሁም ድርቅ፣ ጦርነት፣ ድህነት መሰል ችግሮች መስፋፋት ያለ ዕድሜያቸው እንዲዳሩ ገፊ ምክንያቶች ናቸው ብለዋል። በሌላ በኩል በሁሉም አካባቢዎች የሚገኙ ሴቶች በቤተሰብ የሚደርስባቸው የስራ ጫና ለመሸሸ እድሜያቸው ለትዳር ሳይደርስ እንደሚያገቡ ያስረዱት ወርቅነህ፣ አብዛኞቹ በቤተሰቦቻቸው በኩል ከባድ የሆነ የጉልበት ብዝበዛም እንደሚያጋጥማቸው ተናግረዋል። በአፋርና በሶማሌ ክልሎች ያለው የጋብቻ እድሜ እየቀነሰ በአንጻሩ የልጅነት ጋብቻ እየተንሰራፋ መምጣቱ በጥናቱ እየታየ መሆኑን፣ በተለይ አፋር አብሱማ የሚባሉ ባህላዊ ስርዓት ብዙዎችን ለልጅነት ጋብቻ እንዳጋለጣቸውም ወርቅነህ አስረድተዋል። አብሱማ ማለት ሴት ልጅ የእናቷን ወንድ ልጅ ወይም የአጎቷን ልጅ እንድታገባ የሚያስገድድ ስርዓት መሆኑን ያስረዱት ተወካዩ ስርዓት ከሌላው ሰው ጋር ጋብቻ መፈጸምን የሚከለክል በመሆኑ ዘጠና ሰባት በመቶ የሚሆነው ጋብቻ በቤተሰብ የሚወሰን መሆኑንም አብራርተዋል። በባህላዊ ጋብቻ ስርዓት ሴቶች ልጆች ምንም አይነት መብት የላቸውም ያሉት ወርቅነህ ራሳቸውን ለማጥፋት እንኳን ቢሞክሩ ጋብቻው አይሰረዝም ብለዋል። በመሆኑም በርካታ ልጃገረዶች ጋብቻን በመፍራት ወደ አረብ ሀገሮች እየተሰደዱ መሆኑንም ጥናቱን መነሻ በማድረግ አብራርተዋል። ከመሰደድ ባሻገር ከቅርብ ቤተሰብ ጋር ጋብቻን ፈጽምም በማለት ራሳቸውን የሚያጠፉ መኖሯቸውንም አክለዋል። በሶማሌ ክልል የድርቅ መስፋፋት የቤተሰብ ምጣኔ ትምህርት በአግባቡ አለመዳረስ ለልጅነት ጋብቻ ጥልቅ አስተዋጽኦ አድርጓል ያሉት ወርቅነህ፣ ቀደም ሲል ወንድ ለሚያገባት ሴት በርካታ ከብቶችን በስጦታ መልክ ያቀርብ ነበር። ነገር ግን ዛሬ ድርቅ በመስፋፋቱና ብዙ እንስሳት ባለመኖራቸው ወንዶች ያለምንም ስጦታ ሴቶችን በቀላሉ ስለሚወስዱ የልጅነት ጋብቻው አፍጥኖታል በማለት ገልጸዋል። በትግራይ ክልል በተደረገው ጥናት በጦርነት ወቅት፣ ከጦርነት በኋላ የልጅነት ጋብቻ በከፍተኛ ሁኔታ መጨመሩን ወርቅነህም አስታውሰው በተለይ በጦርነት ወቅት በክልሉ ለምንም አይነት የወሊድ መቆጣጠሪያ ባለመኖሩ ሴቶች በ13 ወይም በ14 ዓመታቸው ልጅ ለመውለድ መገደዳቸውንም ጥናቱ ዋቢ አድርገዋል። ከጦርነት በኋላ በጦርነቱ የተሳተፉ ወጣቶች አስገድዶ መድፈርንና እገታን በመለማመዳቸው ወደ ማህበረሰቡ ሲቀላቀሉ ሕጻናትን የመድፈር እንቅስቃሴ የመታየቱን ወርቅነህ አክለዋል። በተመሳሳይ በትግራይ አዋሳኝ በኩል ባሉ የአፋር ክልል አካባቢዎችን በጦርነቱ የሞቱ የቤተሰብ አባላት ለመተካት በሚል ህጻናትን ያለ ዕድሜያቸው እንደሚድሩ ተናግረዋል። ችግሩን ለመከላከል ጦርነት፣ ድህነት መሰል ታዳጊዎችን ያለ ዕድሜያቸውን እንዲያገቡ ገፊ የሆኑ ምክንያቶች ከማስወገድ በተጨማሪ በማህበረሰቡ ዘንድ ያሉ ልማዶችን ማስወገድ ተገቢ ነው የሚል መጻ የመፍትሄ ሀሳብን በጥናቱ ቀርቧል። እንደ አፋር እና ሶማሌ ክልሎች ያሉ የቤተሰብ ምጣኔ ትምህርትን የማይቀበሉና የማይተገብሩ አካባቢዎች ላይ ትኩረት አድርጎ በመስራት የሴቶችን ጥቃት መከላከል ያስፈልጋል ተብሏል። በጥናቱ ላይ የቀረቡ ሀሳቦች ሙሉ በሙሉ ተቀባይነት እንዳላቸው ችግሮች መኖራቸውን እንደሚያውቁ የሴቶች እና የማህበራዊ ጉዳይ ሚኒስቴር አረጋግጧል። በዕለቱ ከቀረበው ጥናት ከሌሎች ጥናቶች የተገኙ መረጃዎች እንደ ግብዓት በመውሰድ ችግሮችን ለመፍታት እየተሰራ መሆኑን የተናገሩት በሚኒስትር የሴቶች መብት ሰርጠ ከፍተኛ ባለሙያ ወይዘሮ ማህሌት አማረ ናቸው። ጥናቱ በቅርብ መጠናቱን እንደሚያውቁ የተናገሩት ወይዘሮ ማህሌት በጦርነት የተጎዱ አካባቢዎች ለመደገፍ መንግስት ሶስት ነጥብ አንድ ቢሊየን ብር በጀት መድቦ እየሰራ መሆኑንም ተናግረዋል። ሰላም፣ ጤና ይስጥልን ውድ የዩቱብ ቤተሰቦቼ እንዴት ናችሁ?